ነጫጭ ጥቁረቶች ከሚለው ታሪክ ከክፍል ስድስት የቀጠለ። የሪሃና የዛሬ እቅዷ እኔ የኤክራምን እንደምወዳት እንዲነግራት ማድረግ ነው። እኔ ጋር ግን ለኤክራም ጾታዊ የፍቅር ስሜት የለም። ግን የፍቅር ጥያቄው ከእሷ ከመጣ ለመቀበልና በወንድምነት የጀመርኩትን ብቸኝነቷን የማስረሳት ፕሮጀክት በፍቅረኝነት አጠናክሬ ለመቀጠል ወስኛለሁ። ከየትሮ ጋር ማውራት ከጀመረን የቆየም ቢሆንም ሁለታችንም ስለ ፍቅር ጥያቄው አላነሳንም። ስለ ፍቅር ጥያቄ አላነሳንም ነበር። ሪሃና ከፊት ለፊቴ ከብሩክ ጋር እንደቆመች ስልክ ደወለችልኝ። ወይ ቀውሷ ተውዛን ጠየኳት። አይ አልኳት። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ድና የተከበራቸው የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። አይ አልኳት። አልጠየኳትም ካልኩ ኤክራም ይገባታል ብዬ መጠንቀቄ ነው። ፈውዛን በቃ አሁን ጠይቃት፣ አሁን አለችኝ። ስልኩን ዘጋሁትና ከኤክራም ጋር ወሬን ቀጠልኩ። እሷ ካልጠየቀችኝ ላለመጠየቅ ወስኛለሁ። ብሩክና ሪሃና ዛሬ የተዋወቁ አይመስሉም። በጣም ጠልቀው ገብተዋል። እኔና ኤክሮ ወሬያችንን ጨርሰን ከተቀመጥንበት ተነሳን። ብሩክና ሪሃና አሁንም በወሬ ሰምጠዋል፣ በወሬ ተመስጠዋል። ኧረ በቃችሁ፣ ኧረ በቃችሁ በአንድ ቀን እንዲህ ትሰምጣላችሁ እንዴ ብዬ አቋረጥኳቸው። ከተቀመጡበት ተነስተው እኛ ወዳለንበት መምጣት ጀመሩ። ኤክራምን ሪሃና የት እንደምትማር ጠየኳት። መደበኛ ትምህርት እንዳቋረጠች እና አሁን የፀጉር ሙያ እየተማረች እንደሆነ ነገረችኝ። እነ ብሩክ ከተቀላቀሉም በኋላ ኤክሮንና ሪሃናን ለመሸኘት የቤተ መጽሐፍቱን ግቢ ለቀን ወጣን። ሪሃና ኤክሩን ስላልጠየቅኳት በጣም ተበሳጭ ታብኛለች። አይኗ ያሳብቃል። ሸኝተናቸው ስንመለስ ብሩክን ስለ ሪሃና ጠየኩት። በጣም እንዴት ተመቸችውና በጣም እንዴት ተግባቡ ነገረኝ። ጓደኛዬን የፈለጋትን ልጅ ስላስተዋወኩት በጣም ደስ አለኝ። የፍቅር ጥያቄው እንደተዳፈነ ሊቀር ነው ወይስ ኤክሩ ራሷ ድፍረት አግኝታ ትጠይቀኛለች? ቀጣዩ ምን እንደሚሆን ለማወቅ በጣም ጓጉቻለሁ። በጣም ክፍል ሰባት ማታ ከቤተ መጽሐፍት ተመልሼ ቤት ሳሎን ውስጥ ተቀምጫለሁ። ቤት ሁሉም ቴሌቪዥን እያዩ ነው። እኔ ፌስቡኬን ለመጎርጎር ስልኬን አወጣሁ። ፌስቡክ ላይ ስገባ አንድ መልእክት አለኝ። ከፈትኩት። ኤክራም ነበረች ፈውይ ሪሀና ያለችህን ነገር ነግራኛለች። እኔ አልነገርኩህም እንድትነግርህ የላኳት ግን እውነቷን ነው። ላንተ የተለየ ስሜት አለኝ እና ምን ትላለህ? ይላል ትንሽ ላስጨንቃት ፈለግኩ። ኤክሩዬ ምን ለማለት ፈልገሽ ነው? አልገባኝም ይመስል ያልገባኝ ይመስል ፈውዛም፣ እኔ አፍቅሬሃለሁ እና አንተ ለእኔ ምን አይነት ስሜት አለህ? አፈረጠችው መለመን ግን ደስ ሲል፣ መለመን ግን ደስ ሲል፣ ሊያውም እንደ የክሮባለች ቆንጆ የፍቅሬ ምርኮኛ ሆና አፈቅረሃለሁ ስትለኝ የኔ ለመሆን ይሁንታዬን ስትለምነኝ፣ ጥርሴ ሳይሆን ልቤ መሳቅ ጀምሯል። ሲፈጥረኝም መለመን እወዳለሁ። መለመን እወዳለሁ ግን መለመን የምወደው የበላይነቱ በእኔ እጅ ላይ እንዲሆን ነው። የበላይነቱ በእኔ እጅ ላይ እንዲሆን የምፈልገው ደግሞ መልሱን ይሁንታ ለማድረግ ነው። አውቅላችኋለሁ ከሚሉት ወገን ነኝ። ዘፋኙ አሸነፈ ልቤ ሸጋ ልጅ ወደዴ፣ በፍቅር ሰከረ በደስታ አበዴ አይደል ያለው? አስቡት፣ እሱ እኮ ሸጋ ልጅ ወዶ ነው እንደዚህ ያዙኝ ልቃቁኝ የሚለው እንደኔ ሸጋ ልጅ ብትወድም ምን ብሎ እንደሚዘፍን እንጃለት። እሺ ኧረ ከሸጋም ልጅ እግሩ ብታፈቅረው ምን ሊወጣው ነው? ስገምት ሙስሊም ከሆነ ፈጣሪውን ለማመስገን እንደ መላእክት በግንባሩ እንደተደፋ ተንሳኤ ይደርሳል። ክርስቲያን ከሆነ ደግሞ ዓለም በቃኝ ብሎ ይመንናል እንዴ! በአይን አፋሯ ኤክሮ እኮ ነው የተፈቀረው። በውቧ ኤክሮ ለየት ያለ ስሜት አለው። ከዚህ ሁሉ አድራቆቴ ጋር ግን ለኤክሮ የፍቅር ስሜት አልነበረኝም። ኤክራም መልስ ሳልሰጣት ስዘገይ እ ብላ ላከችልኝ። መልሱን አፍጥኖ ማለቷ ነው እንግዲህ። ከዚህ በላይ ልቧን መስቀል ወንጀል እንዳይሆንብኝ ለመመለስ ለመልሴ የምትሆን ቆንጆ እንግሊዘኛ የፍቅር አባባል ከጎግል ኮፒ አድርጌ ላኩላት። ጎግል ውሎ ይግባ እንጂ የሴቶችን ቀልብ ለማቅለጥ ምርጥ ምርጥ የእንግሊዝኛ አባባሎች ኢንተርኔት ላይ ሞልተዋል። ኤክሩ በደስታ ሳታብድ አትቀርም። እንግዲህ እኔም እንደመንጋው ባለፍቅረኛ መሆኔ ነው። ያቺ ለሊት ባለፍቅረኛ ሆኜ ያደርኩባት የመጀመሪያዋ ለሊት ነበረች። ልዩ ከመሆን ዙፋኔ ዝቅ ብዬ መንጋውን የተቀላቀልኩባት ሌሊት ትራስ አቅፌ መንከባለል ሁላ አምሮኝ ነበር። ቤት ሰይጣን ተጠጋው ብለው ቁርአን እንዳያስቀሩብኝ ፈርቼ ተውኩት። ምክንያቱም ቤት ሲያውቁኝ በጣም ፎርማል ነኝ፣ በጣም ኖርማል ነኝ፣ ልጅ ልጅ አያጫውተኝም። ብታዩኝ እኮ ጠይቂያት እሺ ያለችኝ ነው የምመስለው። በዚህ አይነት እሷ እንዴት እንዴት እየሆነች እንዳደረች ፈጣሪ ነው የሚያውቀው። እንግዲህ እስካሁኗ ሰዓት ድረስ እኔና ኤክሮ ፍቅረኛ መሆናችንን ያወጋ ነው በፌስቡክ ነው። በነጋታው ወደ ማታ ገደማ ኤክራም ደወለችልኝ። አሁን የማወራው በወንድምነት ከማውቃት ኤክራም ጋር ሳይሆን ለመጀመሪያ ጊዜ ፍቅረኛዬ ከሆነችው ኤክሮ ጋር ነው። የመጀመሪያ ስል መሪም መሪየም ስትሉ ይሆናል እኮ። መሪየምንም እወዳት ነበር እንጂ ከሷ ጋር የፍቅር ግንኙነት ውስጥ አልገባሁም ነበር። ስልኩን አነሳሁትና ያው ፍቅረኛዬ እንደመሆኗ አነጋገሬን ወዴ ውዴ የኔ ቆንጆ ምናምን አሳድጌ አወረኋት። መጨረሻ ላይ ልሰናበት ስል የፍቅር ጥያቄዋን መቀበሌን ማረጋገጫ እንዲሆናት ብዬ እወድሻለሁ አልኳት። የእውነት እንዲህ መሟዘዝ አይመችኝም፣ ግን የእሷን ስሜት ለመጠበቅ ብዬ ያደረኩት ነበር። ፍቅር የቃላት ጨዋታ አይደለም፣ ማንነትን የመቀበል ጉዳይ ነው። ትናንት የማውቃት ሴት የእኔ የምትልበት ቀመር ነው። ኤክራም ስቃ አላበራችም። አትሟዘዝ ባክህ እኔ ወድሻለሁ ምናምን መባባል ደስ አይለኝም አለችኝ። ኦኬ፣ ተግባሩ ነዋ የሚመቻት። በዚህ ጉዳይ ላይ አንድ ሰፈር መሆናችንን ደስ ብሎኛል። ተሰናበትኳት። እንግዲህ ከዚህ በኋላ ነበር አሁን እኔ መሰበሬን ለመርሳት የመጣሁበት ካፌ መመላለስ የጀመረ ነው። ከፊት ለፊቴ ተቀምጠው የሚሳሳቁ ጥንዶች አሁንም በወሬ እንዲሰመጡ ናቸው አስተናጋጇ ረሂማ አጠገቤ መታ ምን ነው ሳፊ ወተቱ ላይ ችግር አለ እንዴ አለችኝ ሳቋ እየፈነዳ ይቺ ልጅ ፈውዛን የሚለውን ከነጭራሹ ትታ ሳፊው ትለኝ ጀመር ማለት ነው ያዘዝኩትን ወተት አልነካሁትም ነበር ረሂማ አክብሮቷ እና ተጫዋችነቷ ከስራዋ ጋር የተስማማ ነው። አይ ችግር የለውም ኮካዬ ሀሳብ ውስጥ ሰምጬ ቀዝቀዝ አልኳት ቀዘቀዘ አልኳት። ወዲያው ወተቱን አሙቃ ልታመጣልኝ ይዛው ሄደች። እኔም ወደ ሀሳቤ ተመለስኩ። እንግዲህ ኢክራምና እኔ ፍቅረኛሞች ስንሆን በመካከላችን ሚስጥር የሚባል ነገር ጠፋ። ምንም አልደብቃትም፣ እሷ ምንም አትደብቀኝም። የሆነ ትልቅ ሰላም ልቤ ውስጥ ሲሰፍን ይሰማኛል። ሌላ ቤተሰብ ያገኘሁ ያህል ነው የተሰማኝ። ስናፈቅር ግን የሆነ ጅል የሚያደርገን ነገር አለ አይደል? እኔ ህጻን ሆኜ እንኳ የሕፃናት ጨዋታ የማይጥመኝ ልጅ ነበርኩ። ቡድና የተከበራችሁ የቻናሌ ቤተሰቦች ክፍል ሰባት እዚህ ድረስ አንብበነዋል። በቀጣይ ክፍል የምንገናኝ ይሆናል። በጣም ረዥም ነው። በነገራችን ላይ ከተመቻችሁ ላይክ ሽር ማድረጋችሁን አትርሶ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት አላ ሰላማችሁን ብዝት ትርፍ ያደርግልኝ እያልኩኝ በዚሁ ልሰናበታችሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሶ። ሰላም አሌይኩም ወረህመቱላሂ ወበረካቱ።